አሰላሙ አሌይኩም ወራህመቱ ላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ ውድ አገሬ ልጆች እንደምን አላችሁ? በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለህዝባችን። ህዝባችንን አላህ ሰላም ያደርግልን። ሀገራችን ሰላም ትሁን። የሁሉም ብሔር ብሔረሰቦች ክልል ሰላም አላህ ያደርግላቸው። እርዝቃቸውን ሰፊ፣ ዝናቡም ይዝነብላቸው። አገራችንን ሰላም ያደርግልን። አሁን እነዚህ እህቶች ማለት ነው በህገወጥ ደላሎች የህገወጥ ደላሎች ቢሮ ቁጭ ብላችሁ እናንተ ዜጎችን የምታሰቃዩ ለጊዜው ፈለጋችሁበት ፈለጉበት ይድረሱ። እናንተ ብቻ የሆነ ወረቀት ፈታችሁ ህግ የማያውቀው አሰርታችሁ ሰጣላችሁ። ዜጎች ግን ዋጋ ሴት ልጅ እንደዚህ ስትደበደብ ማለት ነው ወላሂ አብሬሽ የቀረው እንደዚህ በስቶቷቸው ሳይ ፌስቡክ ላይ የሆነች እንደዚህ ሸራርጋቸው ሳይ በጣም ልቤት ተሰበረው። ውነት እውነት ሴት ልጅ እንደዚህ ይህን ያህል የምትመታበት የምትቀጠ ድላሎች ምንም አይመስላቸውም። መንገድ ላይ ይታገታሉ። ይህን ያህል ብራምጡ ህገወጥ ህገወጥ ነው። ህገወጥ ህገወጥ ነው። ምንም ዋስትና ያለም ህገወይ መጡ ስንት በየቢሮ የሚሰቃየዋሉ ገባቸው አይደለም ህጋዊ እንኳ ፓስፖርት ይዘው ህጋዊ በቃ ትኬት ቆርጠው በረው መጥተው ቢሮቸው ተቀምጠው በየመክተቡ የሚሰቃዩ ስንት ዜጎች አሉ? ያንን ቤት ይቁጠረው። ደግሞ እዚህ ላይ ምግር ላይ ይታገታሉ። ሴት ልጅ እንደዚህ እየተቀጠቀጠች ግማሾቹ አርግዘው አሁን ሶስት ልጆች ሶስት ልጆች ስጋቸው ተቆራርጦ ሰውነታቸው እንደዚህ ክትፍ አድርገዋቸው በሻንጣ ተቆልፎ ተጥለዋል። በቃ ሱብሃነላህ። ማባረፍ እነዚህ ደግሞ ሀበሾች ናቸው፣ ያው ሀበሻ ናቸው። ህገወጥ መተው አላህ ብሎላቸው ፈጣሪ አሳክቶላቸው ተሻግረው ሲመጡ በየአረቡ ዓለም ላይ አንገታቸውን ደፍቶ አይሰሩም። አንገታቸውን ደፍቶ አይሰሩም። አንዳንዶቹ ማለት ነው፣ አንዳንዶቹ ይወጡና ወይንም ሌላ ጓደኛ ትይዛለች፣ ወይም ባንጋሊ ወይም ሱዳኒ ወይም በቃ ፓኪስታኒ የሆነ ይጀናጀኑና ይወጣሉ፣ ዜጎችም ማለት ነው። በዛ ላይ አንድ ላይ ስተስተያይባቸው ማይ ረሃመሁም ወላህ ልዓዚም ረሃማ የሚባል የላቸውም። አንዳንድ ከግብፅ ጋር ከምን በቃ ተሆነ አገር ጋር ይጀናጀኑና ይመን ታውቃላቸው አይደለም አርፋችሁ ስራችሁን ስሩ። የመጣችሁት እኮ ገንዘብ ለማገኘት ነው። አላህ ደግሞ በህገ ወጥ መታችሁ፣ ስንቱን በረሃ አቋርጣችሁ መታችሁ ማለት ነው። እዚ ሀገር ስትመጡ ስራ ተገባችሁ ወላ አንገታችሁን ደፍታችሁ ስሩ። አይ ደግሞ ትንሽ ነው ምን ያደርግልሻል? ውጪ ሌላ የተሻለ አለ፣ የተሻለ የምትወጪ የተሻለ ባይነሽ እዛ ሆነሽ ፈልጊ የተሻለ ነገር። አትስሩ አልልም፣ የተሻለ ነገር አትስሩ አልልም ደግሞ በነገራችን ላይ እንደ አላህ በረከቱን ትሰጠው ነው ረድኤቱን ትሰጠው ነው ፈጣሪ እንጂ ብዙ ብር ብትሰሩ አላህ በረካውን ተነሳችሁ ወጫችሁ ተበዛ። እንዲሁ ዝም ብላችሁ በአንድ ቀን እኮ ይጃዛ ወጥታችሁ ንስኪ ዘና እንበል ጓደኛ ምናምን ወጥታችሁ ሁዳችሁ ከአንድ ሺ ሪያል በላይ አውጥታችሁ ትመጣላችሁ። አንድ ሺ ሪያል በላይ በቃ ሄዳችሁ እዛ እዛ እዛ ብላችሁ ምኑም ሳታውቁት አስቡት እንግዲህ የተሻለ አገኛለሁ ብላችሁ በአንድ ቀንያችን ታጠፋችሁ። ምንድን ነው አላማችሁ? ግን ጥሩ ቤት ከሆነ ሰዎቹ ሙክተረም ተሆኑ፣ ጨዋ ተሆኑ፣ በትንሽ ደግሞ እዛው ስሩ፣ የምትፈልጉትን ብሉ፣ ጠጡ፣ ምግባችሁን፣ ራሳችሁን ተደሰቱ። የምንለፈው ለራሳችን ነው። እና በተረፈ ሰውን አትመኑ፣ አባያችሁን ለብሳችሁ አትዙሩ። እረ ቢስሚላ ወላሂ ሰው አትመኑ፣ ሰው አትመኑ። እንዴ! እንዲ ምን አይነት ድፍረት ነው ያላችሁ? ወላሂል አዚም እንደው አበያ ለብሳችሁ ወታችሁ። አሁን እነዚህ ልጆች እንግዲህ አስቡት አሁን እንጃ ትናገረው ፌስቡክ ላይ ሰምቼ እንግዲህ ሶስቱን፣ ምንነታቸው የማይታወቅ አረብ ነው የሚናገረው ሶስት ሻንጣ ጂሰስ ማለት እንግዲህ ቆራርጠዋቸዋል አለ ተቆራርጠው ሶስት ሻንጣ ተጥሏል። ሶስት ሻንጣ ውስጥ ክትፍትፍ አድርገዋቸው ማለት ነው አዑዝ ማንነታቸው ልክ እንደ ስጋ እንደ ቅርጫ ለኤዲ ከብት እንደሚታረድና ሰው ጎረቤት እንደምንቃረጠው አላህ ይጠብቀን። እህቶቼ በሰው ሀገር ላይ ነው የመጣችሁት። አንገታችሁን ደፍታችሁ በየኮርኔሹ እየዞራችሁ አሁን ጅዳም እዚህ ይቃማ ብትይዙ ይቃማ የምትይዙት ሆነ አጣብቂ ነገር ላይ ስትያዙ የኢታሊ ይቃማ ስትባሉ ይኸው ይቃማ ብላችሁ ለማሳየት ነው እንጂ አዳሚ፣ አባያችን ገልጠሽ እንደዚ እየተሞላፈሽ ልትዞርበት አይደለም። ጀግና ማለት ጀግና ሴት ማለት አንገቷን ደፍታ ስራ የምትሰራ ነች። በቃ ስራ፣ አላህ በሚወደው ስራ አንገተሽን ደፍተሽ ስሬ የምትሰሪውን ደግሞ በኪስሽ ያዥ በራስሽ አካውንት ውስጥ አስቀምጪ። ይሄ ነው ጀግና ማለት። ብትሞችም እኳ ለራሲ ሰደቃ ሰውታይ ሰለችን እንቀብራለን፣ በራሳችን ሰደቃ በራሳችን ገንዘብ ዛሬ አገራችን ላይ በጣም ኑሮ ውድ ነው። እከሌ ሞተ፣ ለሞተ አያዝኑም ነው ወላሂ፣ ለሞተ ሰው አያዝኑም። ምን ልሰጥ ነው? የድር ነገር አለ፣ ቅሬ የሚባል ነገር አለ፣ ድር የሚባል ነገር እድር ደግሞ ያዋጣለ ግዴታ ነው። ያ ሰው ድንገት ነው የሞተባቸው። ሞት መቼም ለማንም አትቀርም። እኔ ወላሂ ሀገሬ ላይ ያየሁት የሞተ ሰው ተያሳዘናቸው አይ ነው የሚሉት በቃ የሚከፍሉት እያጡ ማለት ነው። ስንት የሚሰቃይ ሰው አለ እና ወገኖቼ ደላሎች ተመምጣታቸው አንሱ። አሁን እቺ ልጅ እንዲህ እዚህ ተቀጥቅጣ፣ ግማሽቱ ደግሞ እዛ ተደፍራ ልጅ ታቀፋለች። ምንጋ ላይ ተደፍረው እያለቀሰች ማለት ነው። እንደዚህ ተደፍራ ልጅ ወልዳለች። ሌሎቹ ሞተዋል። አንደኛቱ ደግሞ ወሬ ኢራቅ፣ እንግዲህ ኢራቅ ሀገር እንትናለ እንደ ኮንትራት አለ። ወደዛ ነው ደላሎች የሚሸጡ ዝም ብለው ደላሎች ያገኙበት ነው የሚልኳቸው ደላሎች በዝቃ በይሩት ሉብናን፣ ዝህ ጆርዳን፣ በቃ በየዓለሙ ላይ ነው። ዱባይ አሁን ወንድሞቻችን በየቦታው እየሄዱ እያለቀሱ ነው። ስንት ንብረታቸውን እየሸጡ የተሻለ ስራ አለ በአመት ውስጥ ይሄን ያል ታገኛለህ እያሉ ወንድሞቻችንንም እያፈናቀሉት ሀገራቸው ላይ ና ስራ ያላቸውን ሀገራችን የኑሮ ኑሮ በጣም ይከብዳል። ያንን ለመስራት ግን የተሻላለ በአጭር ጊዜ ትቀየራለ። ማንም ሰው ከስራው ላይ ስራ እየቀየረ በአጭር ጊዜ ማደግ መለወጥ ይፈልጋል። ማንም ሰው ባለበት ቁጭ ብሎ መኖር አይፈልግም። አይምሮ ያለ ሰው፣ የተማረ ሰው እድገት ይፈልጋል። ለምን ጊዜ ቁጭ ብሎ አይጠብቅም። ሁሉም ነገር ይቀየራል። እርጅና አለ፣ ሁሉም ያልፋል። ሴት ልጅ በጊዜዋ አልወለደች፣ ቀኗ ያልፋል። ወንድ ልጅ ምንም የሚወልድበት ገደብ ባይኖረው ወንድ ልጅም በጊዜ በቃ ባለበት ሸባብ በሆነበት በሰላሳ አምስት ዓመቱ በእንደዛ በጎለም ሳነቱ በቃ ልጅ ወልዶ ራሱን ራሱን ማገኘት ይፈልጋል። እና ሁሉም እንደነበር አይቆይም። ሁሉም የሚለፈው ለልጆቹ ነው። ልጅ ወልጅ እኔ ኖርኩትን ኑሮ እንዳይኖር እኔ ያልተማርኩትን ል ል እንዲማረል ነው የምፈልገው። እንዴኔ እንዳይሆን ነው የሚፈልገው። ሁሉም ለልጆቹ ነው የሚያስበው። የተሻለ ኑሮ ነው ምኖር የሚፈልጉት። እና ደላላዎች ግን ለኪሳቸው እንጂ ቁጭ ብለው ለዜጎች አያስቡም። አስቡበት። ለዜጎች የምትልኩባቸውን አገሮች ሴት ልጅ ደግሞ በባህር አትምጡ፣ ወላሂ በባህር አትምጡ። ያ አላህ አሁን እዛ ትትናገር ያች ልጅ በቃ እየተራ ነው በቃ እየተራ ማትደፈር ሴት የለችም። ሰው አይመስሏቸውም። ወንዶቹም ወንድ ተተከተላት ወንድ ልጅ ካላት ወንድ፣ ወይ ወንድሞ፣ ወይ ባሉ አብሯት ተተሰደደ ወይም ጓደኛ፣ ወይም የሰፈር ልጅ አትንኩቤት አለ፣ እሱን ነው እዛ የሚደፉት አሉ አንተ ምን ሴት ልጅ ለሶስት ለአራት ለአምስት እየተጫወቱባት ማለት ነው። ሴት ልጅ ደግሞ ላስ ተደፈረች ታረግዛለች። ደግሞ እንጃ ባትሰደዱ እንደ በአንደበቴ ባትሰደዱ ደግሞ ትትሰደዱ የአመት ይህ የሚቀበራለው ክንዱ ላይ እኔም በህይወት የሞክረው አላውቅም። አውዝ ብላ እዚ ላይ የሚቀበራላለው የመውለድ መከላከያ ማለት ነው። እሱን አስቀበራቸው ተሰደዱ ጠይም

እመሙ ምኑ እናቶች ታቆታላችሁ እንዴት እንደሚወለድ እንዴት ቤተሰቡ እኳ ጋር ሆኖ እንዴት እንደሚከብድ አደል እኳን ብቻ በስደት ላይ ሆኖ ማለት ነው። እና እኔ በአጠቃላይ የምለው እንደ ህገወጥ ደላሎች ለገንዘባችሁ ለወዳቸው ብለው ዜጎች ላይ አትጫወቱ። የስደትን የህግ ወጥነትን ክፋት አስረዷቸው እንጂ አይሆናቸውም። እንደው ተተሆነ ከሆነ በህጋዊ ነገር ሞክሩ፣ በህጋዊ ሂዱ ብሏቸው እንጂ ምንም ችግር የለም። በዝ በዝ በዝ በዝ ሚዲያ ላይ ወጥተው በቃ ድረሱልኝ ድረሱልኝ እርዱኝ ወገኖች፣ አሁን እዚህ ላይ ሪከርድ ያርቂያቸዋለሁ እኔ ልጆችን እርዱን እርዱን ወገኖች እርዱን ይላሉ መጥተው። የጀማአተ ቤት አትወጡ፣ እራሳችሁን ስንቃችሁን እኔ እኔ ታገር መጀመሪያ ወደ ስደት ታስብ ብሮ ሶስት ገና ገና ተቀበሌ መታወቂያ ልናወጣ ስንል አገር ውስጥ ያለው ግልምጫና ብስሚላ እኔ በየኤሚግሬሽኑ የሚሰሩት ስራ ተብለው ተቀጥረው ዜጎችን እንዴት እንደሚያመናጭቁ የደረሰባቸው ታውቃላቸው። እስኪ እንደው ማነሽ ፓስፖርት ልታወጣ ሄዳ በየኤሚግሬሽን ያለ ግፊያ፣ እዛ ደግሞ ቢሮ ውስጥ ቁጭ ነው የሚያስተናግዱት። አንድ ቃል ተናግረው እንደዛ ጎን ብዙ እየጻፈ ምን አልከኝ ታልከው ምን እያሰብሽ ነው ብሎ ነው ወረቀቱን ብትን የሚያደርግባቸው። አያትርዱም ሊሰለቹ ይችላሉ። አወይ ይሰለች ግን እዛ ቦታ የተቀመጡት እዛ ቢሮ አልፈ ምለው ምለው በቃ ምለው ነው አምነውበት ነው እዛ ህዝብን ሊያገለግሉ ወንበር ላይ ቁጭ ያሉት። ካልሰማ ሊያስረዱ በቃ ማስረዳት አለባቸው፣ ግዴታቸው ነው። ዶክተርም እንደ ዶክተርነቱ ሁሉም በየስራው፣ መምህርም እንደ መምህርነቱ ተማሪን እየቀጠቀጠ ሳይሆን እንደሚገባው አድርጎ ማስረዳት ነው እንጂ እዛ ቢሮ ላይ የተቀመጠው እኔ ፓስፖርት ለወጣ አንድ ቀን ሄድኩ እዚህ ይ ሄድኩት፣ ፓስፖርት ኤክስፓየርድ ሆኗል ለአዲስ ልቀይር እና የሆነ እዛ ቢሮ ውስጥ የሚሰራ ሰው ነበር፣ ደሴ እኔ ይሸሸድ ያለው እዛ ቢሮ ውስጥ ስንት ዓመት፣ ጥሮታ በወጣም ያውቁኛል ቶሎ ይጨርሱልሻል ብሎ እህቴን ስለሚያውቃት ይዞኝ ሄደ። ሰውዬው ቢሮ ሲገባል፣ ያው እሱ ጋር የሚሰሩት የሉም ወጥተዋል፣ ሌላ ልጅ ነው። ምንድን ነህ አንተ አለው እሷ ጋር ነው የመጡት ውጣ ትልቅ ሰው ነው እኮ በቃ፣ ክልፍልፍ ፍትስ ያደርገውን የራሴ ውጣ፣ ሌባ ነው ያለው። ወላ ውጣ፣ ዝም ታደርጋለህ ባለጉዳይ ብቻ ነው ዝም መቀመጥ ያለው። አረ እንድጨርስ ልነግርህ ለነገርህ ብዬ ነው። ወላሂ እኔ ራሱ አፈርኩኝ፣ ክብር የሚባል የለም። ያ ልጅ ቢያንስ እዛ የተቀመጡ ተቀመጠ ሀያ አምስት ዓመት አይሆንም ቢሮ ላይ የሚሰራው ማለት ነው። እሺ ይስራ፣ ግን ጋሺ አይፈቀድም ህጋችን አይፈቅድም። እባክህ ውጪ ተቀመጥ፣ እሷናት ባለ ጉዳይ ታስጨርስ ትትና በሞላው ማስረዳት አይቻልም ይቻላል አገራችን እኔ ወረቀቱን እንደዚህ ውሃ ጭቃ ላይ እንደዚህ ብትን ዝናብ ይዘንባል፣ እንደዚህ ብትን ስንት እናትናት እያጎንብሳ ምትለቅመው ወረቀት የተበላሸባቸው እንደዛ መሆን የለበትም። ሀገር ጀምሮ ሲሰደዱ የስደትን መጥፎነት የህገ ወጥነትን መጥፎነት ማስረዳት አለባቸው። ህዝቡ መሮት አለ። አገራችንም እንደምታውቁት ነው። ወላሂ መኖር በጣም ክብድ ነው ያለው ሀገራችን ላይ። ለምን ታውቃላችሁ? ረብሻ፣ ጦርነት፣ ስደት፣ መፈናቀል ካለ ምን ይብላ ምን ይጠጣ ህዝቡ። ጉልበት ያለው መሰደድ ነው፣ ጉልበት የሌለው ደግሞ ታገሩ የማይወጣ ወሳኙ። ጉልበት ነው። ጉልበት ያላቸው ደግሞ ሲሰደዱ ሴት ላይ ተደፍራ ነው የምትመጣው። ወንዶችም እየተቀጠቀጡ በጎማ እየተገረፉ ነው ያሉት እና እንደው ደላሎች እንደው ምን ምን እኔ ምን እንደምላል አቅም ግን በቃ አትስሩ። በህጋዊ ነገር ዛሬ ሆዳችሁ ቢሞላ ነገ ይጠይቃችኋል የህለቃችሁ ጌታ። የሰው እንባ፣ የእናት እንባ። እንደ አንድ ሰው እኮ ክፍለ ሀገርም ቢመጣ ያለ የሌለን ንብረቱን ሽጦ የአባቱን መሬት ሽጦ በሬ ሽጦ እዛ ቦታ ላይ ሰሪቼ እመልሳለሁ፣ ተካለሁ፣ የአባቴን ጎጆ ቀይራለሁ ብሎ ነው እዛ አስቦ የሚመጣው። ላ እንደዛ አይሆንም። በህጋዊ ህገወጥም ህጋዊ መታችሁ እዚ ሀገር በትንሽ ዋጋ ቢሆን ሰው ልጅ በትንሽ ነው የሚነሳው። ሩጣችሁ ትልቅ አትመኙ። በትንሹ እየሰራችሁ እየቀየራችሁ፣ ኬሳችሁ ገንዘብ እየያዛችሁ ከዛ ሌላ ነገር ይፈልጋል ነው ምለው። በያለንበት አለም ዳሪች አላህ ይጠብቀን። ሀገራችንን ሰላም ያድርግልን። አላህ ሰላም ያድርግልን። እህቶች፣ በተለይ ሴቶች በህገወጥ መንገድ አትምጡ አትምጡ። ትመታላችሁ፣ ትደፈራላችሁ፣ ብዙ ስቃይ ይደርስባችኋል። ወንድ ልጅስ እሺ ተመታም ተቀጠቀጠም፣ ያው ምንም የሚፈጠረው ነገር የለም ሞትም ተሆነ ይሞታል። ግን ሴት ልጅ ለሶስት ለአራት ተደፍራም ተጥቅም፣ ውጭ ሆናም እርግዝና የሚባል ነገር አለ፣ ይረገዛል። ያርግዝና ደግሞ ዘጠኝ ወሩን ጠብቆ ህመም አለው ብዙ ነገር አለው። እናቶች ታቁታላቸው። የማይቀር ነገር ነው እና እህቶች በተለይ በህገወጥ ተሰደዱ ነው የምለው። አላህ በያለንበት ሰላም ያድርገን፣ ከመጥፎ ነገር ይጠብቀን። ሰላም ለሀገራችን፣ ሰላም ለህዝባችን። ሙስሊም ክርስቲያን ወገኖች አላህ ይጠብቃችሁ፣ ያስባችሁትን ሁሉ ያሳካላችሁ፣ ከመጥፎ ነገር ሁሉ ይሰውራችሁ። ላይክ ሸር ሰብስክራይብ አድርጉ። ሰው ታልቸግረው አይሰደድም፣ ግን ችግራችን ነው። ችግራችን ግን በህገ ወጥ መሰደድ አይደለም። በህገ ወጥ መታችሁ ፈጣሪ አላህ ረርቷችሁ የመጣችሁ እህቶች ባገኛችሁት ስራ ስሩ። አምስት መቶ ሪያል ለምን አይሆንም? ሰርታችሁ ተቀየሩ። አምስት መቶ ሪያል፣ ስራ አላጣሁ ስራ ምገባ፣ አምስት መቶ ሪያል አንድ ጋር ተቀምጠች ስድስት ወር ብትቀመጭ፣ አንዴ ብር የሚያበደረሽ አለ የለም። ግን በየወሩ አምስት መቶ ሪያል ኪስሽ ብታስገቢ፣ ነአማ አልሐምዱሊላ ማለት አለባችሁ። ላይክ ሸር አድርጉ። ወሰላሙ አለይኩም